ቼር አድርጉልኝ። ዱባይ ለሚኖሩ እንዳለ ሮምዬ እኔ ኩ ስደውልሽ አላነሳልሽኝ ቁቶ በስቶብሽ ነው መሰለኝ። በቃ በማረ በቃ ተረጋጊ፣ በማርያም ሮሚዬ ተረጋጊና ወደ መፍት ሮሚዬ፣ ተረጋጊ ተረጋጊ። አላስገባም አሉ እኮ ሞድሬተር ስጭኝ፣ ሮሚዬ። ሳሪን ነው ተረጋጊና፣ ወደ መፍትሄውን እንሄዳለን አለን። እኛ እዚህ ችግር የለም። ልጅ እኮ መዚ አትዳጣነችበጣዳው እኮ ነበር የኔም እየደወልኩልሽ ቦት ምሽን እራሱ ሳሪ ፋሲካ መጥተዋል። አስገቢያቸው። እሺ የት እንደሆነ ቦታውን ሁሉንም ነገር አስረጅን ሮሚ። እሺ ፈልግ። ያም ስራ ታሟል። ጥርሱን ታሞ ነው ያደረውና አዶኖ ብቻው የሚያደርገው ነገር አዶኖ፣ ምን እንደማድረግ ምን የሚባል በምንድን ነው? ድንገት ነው ወድቃ ነው ምንሆና ነው ሮምዬ፣ ልቤን አመመኝ ብላ፣ ልቤን አመመኝ ብላ፣ አሽን ቤት ስደርስ ሞተች ነው የሚሉት። አሁን እንደገና አስክሬኗን ቼክ ለማድረግ ሰው ብንልቅ መግባት አይቻልና አናሳይም አሉ። ችግር የለም፣ እዚህ እኮ ችግር የለም ሮምዬ፣ እኛ ፖሊሶችም ስላሉ ምንም አይታታለች። ገብታ አይታታለች። ብርጅስቶን ማን ይሰማል የእኔ ድምጽ ሙኒቲ ገብታ አይታታለች። ሙኒቲ ማዶሜ ቤት ያለችው ልጅ እኮ ገብታየልቁም ማለች መግባት አልቻልም ሳምሪም ያለች ላደወለችልኛውን መልሳ ደወሉላት ለምትሰራበትም ልጅ ደወሉላት። ለቤተሰብ ንገሩ ብላለች አሰሪዋም፣ አረቧ ደውለውልኝ ነበርነት ስልኩ ተነሳና፣ የእሷ ስልክ ስናነሳ እንትን አንልም በትክክለኛ እናትና ወይ እህቷ በስነስራካል ተገኘ፣ አይቻልም ነው ምናምን አሉ፣ ትለኛለች ልጅቷ ደውላ አሁን ሆስፒታል ናት ይኸውልሽ ውክልና ሮሚ አሁን እኛ የምናደርገው ተስፍሽ ይመጣና ከቤተሰቦቿ ጋር አዲስ አበባ ውክልና ይጨረስና እዚህ ለአንድ ሰው ውክልና ይሰጣል ችግር የለም ማንኛችንም መወከል እንችላለን ከዛ በኋላ አዎ ከዛ የአስከሬን ፕሮሰሱን የሚጨርሰው አንድ ሰው ወኪል ያስፈልጋል ከዛ በኋላ ምንም ችግር የለውም መጨረስ ይችላል ሮሚ አጅማ ወረዲ ለእነ ቡጣ ተነግሯቸዋል። የሆነ ሰው ታመመኝ ሲል እየቀወጡ ሲያስቸግሩ ታና ሄደሽ አርጃቸዋላት አጅማን ከሊፍ ሆስፒታል ነው ያለችው ልጅ። አጅማን ከሊፍ ሆስፒታል ነው ቡጣ ሰምታል። እሺ ግን አሁን ይኸውልሽ፣ እንደዛ ከሆነ እነ ቡጣ ከዛ ፕሮሰስ እንዲጨርሱ ተስፊሽ ይግባ ገባሽ። ከዛ ከጨረሱ በኋላ ምን እንደሚያስፈልግ ውክልና እዚህ ይልካሉ። ውክልና እዚህ ከላኩ በኋላ ልክ እንደሚደረገው እንደውል ጊዜም ማለት ነው ሮምዬ ይኸውልሽ እዚህ ሰው ሲሞት አንደኛ ፖሊስ ነው አስክሬኑን የሚወስደው። የእኔ የሚል ቤተሰብ ብቻ አንድ ላይ ፋሚሊ ጓደኞቿ ምናምን ተሰብስበው አንድ ያሳያሉ አስክሬኗን። ከዛ መጨረሻ ላይ ልትሄድ ስትል ደግሞ አንድ ያሳያሉ የመጨረሻ ማለት ነገር ግን ዝም ብሎ እየሄደ ሁሉ ሀያ አራት ሰዓት አሳዩን አይቻልም። ሮምዬ አንደኛ እሱ ነው። ሁለተኛ ነገር ቀላል ነገሩ ምንድን ነው? እንደው ታማ ሆ ገለትም ሆነ ገር ከተማቶ ኛ ገስት ላይ ይሄ ታማ ነው የሞተችው፣ መድኃኒት ውጣ ነው የሞተችው፣ ምናምን አይደለም። ሮሚ ምንድን ነው ያብዬ? አረ ሬሳው በደም የተጨማለቀ ሬሳ ነው። ጉዳዩ እንዲህ እንደምናስበው አይደለም። ይሄንን ትኩረት የምሰተ ነው። ይሄው አሁን መታየት ያለበት ጉዳይ ነው እንጂ እንደዚህ አሁን እንደምንለው ታማ መድኃኒት ውጣ ና ምንም የሌለባት ተመርምራ ዱባይ የገባች ልጅ በእንደዚህ ሞተች አይደለም አሁን እየተጣራ ያለው ከአንድ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ሄዱ ተብሎ ኬዙ ሌላ ነው። እንደዚህ ዱባይ ያላችሁ ጉቺንም አሁን ሮሚዬ በዚህ ነው በዚህ ነው አደለም። ሰው የየራሱ እንትን አለው። አስገብተን ጉዳዩ ላይ ሁላችንም እጃችንን ከተመጮ ነው የሚጠበቅብን እንጂ በዚህ ሰዓት ከሌ ነው አደለም። ደም የተጨማለቀ ሬሳ ቤት ሀገር ነው። እናንተ የምታዩት ሬሳ ደም ተጨማልቆ መድኃኒቱ ጦሞተ የሚባለው ይሄንን ነው። ሌላ ነገር አደለም። ሁላችንም ዱባይ ያለን እጅ ለጅ ሌላም ዓለም ላይ ያላችሁ ሰዎች ፍትህ ነው የምንጠይቀው። ልጅቷ ታማ መድኃኒት ወጣ ታክማ አይደለም፣ ሌላ ነገር አይደለም። ምንም አይነት ነገር ተመርምራ ነው ዱባይ እየገባችሁ ውጤቱ ሌላ ነው። ሮሚ አሁን መዳን ያለምን ሌላ ነው ውጤቱ እኛ ኛ ያልነው ትናንትና ሌላ ጉዳዩን

ሙናን ጠይቂያት ከሙና ጋር ተደዋወልን። አስሚያ ሆስፒታል ሄጀ ቼክ ላድርግ አለችኝ። ቼክ አድርጊ እና ሳውቂኝ ብያት ወደ አንቺ ደወልኩ፣ አታነሺ። ይህ ግቢና ቦቲምሽን እንደዚህ ቸኩለሽ አትውቀሽ። እኔ እንደዚህ እንትን አለው ፊት ለፊት ነው ውጪ። እሺ ትላንት እኔ ቦቲም ላይ ካልደወልኩልሽ ውቀሽ። ይው ቦቲምሽን፣ ግቢና፣ ቦቲም ቦቲም ላይ ግቢ። ሮሚ የትላንቱን ሮሚዬ ሁለቴ ሶስቴ ደወልኩ፣ አታነሽ። ከሙና ጋር ከተደዋወልን በኋላ ሙናን ጠይቂያት። ሙናን ከጉቺ ጋር አላወራችሁም ወይ ብለሽ ጠይቂያት። እንዴ ሮሚ ምን ሆነሽ ነው? ጋሪ ከእኔ ጋ ነው እንጂ ሙናልልሽ። አታነሽም፣ ሮሚ እያታነሽም። ይው ማድ ግቢና፣ ይው እኔ ላሳይሽ በራሴ ስልክ ይው ሁለቴ ሶስቴ ደወልኩልሽ፣ አታነሽልኝም። ከዛ ሙና ደወለችልኝ፣ አወራን። ቃስሚያ ሆስፒታል ሄጄ ቼክ ላድርግ ግን ማን ብዬ ነው የሚሄደው አለች። ዋትሳፕ ላይ ደግሞ የጻፍኩልሽን አንብቢ፣ የራሴን ደግሞ አንብቢ። ምን እንደጻፍኩልሽ ግቢና ዋትሳፕ ላይ እንዴ ሮሚ ይታይ እኔ እንደዚህ ኬርለስ አይደለም። ዛሬ ገብቼ ቼክ አደረግኩ እንደ ምን ብለሽ የሆነ ቦቲም ላይ ላሳይሽን ያዙ ቦቲሙን። ትላንትና አሁኑ ደወልኩልሽ፣ ሮሚ ያታነሽም። ሁለቴ ሶስቴ ደወልኩልሽ። ማተኛውም እኮ ቁጭ ብዬ ነው ያደረኩት። ዋትሳፕ ላይ ደግሞ የጻፍኩልሽን ግቢና፣ ዋትሳፕ ላይ አሁን የጻፍኩልሽን ይ እኔ እኔ በዚህ ምክንያት ነው ግን ከሙና ጋር እየተደዋወልን ነው። ይህ ዋትሳፕ ላይ የጻፍኩልሽን እንደውም ለዳኒ ልነግረው ነበረ እንትን እንዳትል፣ ሮሚ ደውላ አስረዳት ብዬ ለኪኪም ጠርቼ ሂጂና ደዊና ለቡጣ ያለችበት ቦታ አዲስ አበባ ሂጂ ኪኪ፣ አዲስ አበባ ስለሆነች ቡጣን አግኛት እያልኳት ነበረ። ወይኔ ለእኔ አይደለም ቡጣ ውጪ፣ ለህሊናችሁ ነው የምታረጉት። ሙናን ጠይቂያት። የምታረጉት የምታደረጉት ለራሳችሁ። ሳራ ጋር በጣም አደወ። ሳራም እሁድ አይሰራ፣ እዛ ጋ ነገ ነው ማድረግ ኤምባሲ የምንችለው አለች። ሙና እንዴት አደረገችው? ሳሪ አልቻለችው። ሙና እንዴት አደረገች? አይደለም ሮሚዬ፣ የዚህ ሀገር ሲስተም የማታውቂው ነገር አለ። ፕሊዝ ማለት ፊል አታድርጊ እንደናንተ ሀገር አይደለም። የሚችል ሰው አለ፣ የማይችል ሰው አለ። ፕሊዝ አንዳንድ ሰው አንዳንድ ሰው ደግሞ አይችልም። እዛው ሰው አይደነግጥም እንዴ? እኛ ትሙት ትኑር እኮ ነው። የጠፋ ጉች ሄዶ አላስገባም አሉ። እስቲ አስቢ አንቺ እኔ ትናንትና ኔ ገስት ላይ ማቃት ልጅ የቡጣ እህት የአዲስ አበባ ልጅ ስንት መከራከኛ ጋር የምከፍል ልጅ እንዲሆነች ተብሎ ተደወለ እኮ። እዛ ይኸው እኮ አይሰራም እኮ ሮሚ፣ ፊት ለፊት የደወልኩት ደዊ ብለሽ ስትሰጪ እኮ ስልኩ አይሰራም። ምን ሆነ ብለሽ ትጠይቅኛለሽ። ደወለች እና ከሙና ጋር አወራን ሮሚ። ከዛ ወደ አንቺ ቦቲም ላይ ደወልኩኝ። ስደውል ሁለቴ ያታነሽኝ። ከዛ ማታ ላይቭ ገብታለች አሉ ሮሚ። እያለቀሰች ነው አሉ። መጣው ጻፍኩልሽ ኮመንት ጻፍኩኝ፣ አትመልሽም እያለቀሽ ነው። ገስት ላይ እንትን አሉ መጥቼ ነበረ። ኧረ በስመ አብ! አሁን ደግሞ ያ ቡ ሌላ ነገር። አሁን ማድረግ ያለብን አንድ ግል ነገራቸው። እኔ ዋ ስለሆንሽ እንዴት ጉቺ ጨከነች? እግዚአብሔርን ጠይቂያት፣ እነ ሙናን ጠይቂያት። በቃ ምንም ልልሽ አልች ልሽ ሮሚ። አሁን እኛ ይሄ እንዳልሽው ጉቺ እኛ እንዲነው እንዲነው ምን ሆነሽ አሁን ሁላችንም ኤምባሲ ሄደን ኬዙን በኤምባሲ ብቻ መታየት የሚችል ኬዝ ነው። ይህ አሁን ሚዲያ ላይ ተወርቶ የሚታለፍ ሳይሆን ልጅ በደም የተጨማለቀ አስክሬን የት ዓለም ላይ ነው ታሞ መድኃኒቱ ጦሞተ የሚባል። አሁን የአስክሬን ምርመራው ወጥቶ ነው ያቡ። አዎ አሁን ከአንድ ፖሊስ ጣቢያ ወደ ትልቁ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ይኸው እነ ሙና እኳም ፖሊስ ጣቢያ ናቸው ያሉት። ስለዚህ ሳራን አንድ ሼር አድርጎላት እና ሳራ መጣ። ኤምባሲውን ያለውን ጉዳይ ከኤምባሲ ጋር ብቻ መጨረስ ነው። ይኸው ሙኒት መጣለች። ያው አስገቢያት። እሷ ኮነች እኮ ጉዳዩን የያዘችው፣ ምናነች እኮ ጉዳዩን የያዘችው። እግዚአብሔር የሰጠኝ አምላክ፣ አንችን እግዚአብሔር የልጆችሽ እናት ያርግሽ። እኔ በልጆችሽ አገኘሁ ምን አረጋለሁ ያው ብዬ። አስክሬን ሪዛልት እኮ አልመጣም ለመመርመር ገና፣ ያው ፓወር ያስፈልገዋል ኤምባሲዎች ቶሎ መጥተው እንትን ካላሉ የእነሱ መምጣት ግዴታ ነው። አሁን መርከዝ መዲና ብከውን እየሄድን ነው። እኔና እሷ ግን ያው ኤምባሲ ግዴታ ነው። ስደውልም አላነሱም። ድ ሆና የሰሩ ይሆናል። ሙኒቴ ምንድን ነው? ዛሬ ማን ነው? ትላንት እሑድ ስለነበረ ስለማይሰሩ ትላንትና አይደለም። ትላንትና ማ ከእነሱም ጋር ለመገናኘት እኮ አልሞከርኩም ስለማውቀው ዛሬ ነው ምልሽ ጠዋት አትሊስት እነሱ ጋር የድረስ አይድረስም ሆንታወቅ ነገር የለም። አላሀበሻ ሳሪን አላገኘሻትም? የለችምሻ? የለችም። የት ናት? የሆነ ቦታ ሄዳለች አሉ። እሷ ጋር እኔ እኮ ደጅ ያለው ነገር አይደለም። ጉቺ ጉቺ ትላንት ጠዋት አናግሬሽ የለ እንዴት። እኔ ደጅ ያለው ነገር አይደለም። ችግር ያው ዞሮ ዞሮ ህግ አለው ፕሮሲጀር አለው። አብራትም ያለችው የእሷ እህትም ልጅም ምንም ለመሆኑ ማረጋገጫ የለም። ገባሽ ደግሞ ትናንትና ይሄን አይደል ያወራ ነው። አሁን ሆስፒታል ብሄድ ይጠይቁኛል። ምንድን ነው ያለ ምንም ማስረጃ በራሴ ዘዴ የተጠቀምኩትን ተጠቅሜ ነው እንጂ ማንም አይደለንም። ይሄን ነገር ለማድረግ እኔም ሆነ እሷ ምንም አይነት መረጃ የለም። አሁን ለማንኛውም የምታስበው አይደለም። እዚህ ሀገር እናቴ፣ አንቺ በዩኬ እያሰብሽ ነው። ግን አትሊስት ጉቺ እንትን ብላችሁ እናንተ እስኪ በምታውቁት በምታውቁት አድርጋችሁ እነሱ ቶሎ ወደዚህ እንዲመጡ። አሁን እኛ እዚህ ዋናው ጋር ደርሰናል። ከዚህ መደወል አልችልም። እኔ እንጃ። እየወረድን ነው አሁን ከሷ ሰሩ። ኢትዮጵያኖች እየሰማችሁ ነው። እዚህ ጉዳይ ላይ ገብታችሁ መደረግ ያለበትን ታደረጋላችሁ አሉ።